ሚኬል አርቴታው አርሰናል በእንግሊዝ ፕርሜር ሊግ ዘጠነኛ ሳምንት መርሃ ግብር የለንደኑን ክለብ ክሪስቲያል ፓላስን ያስተናግዳል። ይህ ጨዋታ በዚህ ሳምንት ከሚከናወኑ አርሰናል ከሚያደርጋቸው ተጠባቂ ጨዋታዎች መካከል የሚነሳ ነው። ደግሞ አርሰናል በእንግሊዝ ፕርሜር ሊግ ከለንደን ክለቦች ጋር የሚያደርጋቸው የቅርብ ጨዋታዎች እጅግ በጣም በውጤት ደረጃ ከተመለከት ናቸው የተሻለ ውጤት እያስመዘገበባቸው ከሚገኙ የሊግ መርሃ ግብሮች መካከልም ጭምር የሚነሱ ጨዋታዎች ናቸው። ታዲያ የሚካኤል አርቴታ ቡድን ይህንን ጨዋታ በተሻለ ውጤት ማሸነፍ የሚችል ከሆነ ለተሁድ ማለት ነው በእንግሊዝ ፕሪሚየር ሊግ አሁንም በመሪነት ደረጃ ለሚቀጥሉት ሳምንታት መቆየት የሚችልበትንም ጭምር ውጤት እንዲያስመዘግብ የሚያግዘው ጨዋታ እንደሚሆን ይጠበቃል። አንዱ ለአርሰናል ጥሩ ነገሩ ከለንደን ክለቦች ጋር የሚያደርጋቸው የፕሪሚየር ሊግ መርሃ ግብሮች ለአርሰናል ከ2022/23 ወዲህ ባሉት መርሃ ግብሮች ፍጹም ከየትኛውም ቡድን በተሻለ መልኩ ነጥቦችን ከሚያስመዘግቡ ቡድኖች ውስጥ በቀዳሚነት የሚነሳ ነው። ይልቁኑ ከተከታዮቹም ጭምር ቡድኖች አንፃር ከተመለከትነው አርሰናል በሰፊ ርቀት የሚቀመጠው ቡድን ነው። ለምሳሌ አርሰናል ከ2022/23 ወዲህ ባደረጋቸው የለንደን ክለብ የደርቢ መርሃ ግብሮች 38 ጨዋታዎችን ሲያከናውን 26ቱን አሸንፎ በሶስት ጨዋታዎች ብቻ ነበር ሽንፈትን ያስተናገደው ይሄ ከቼልሲ፣ ከቶትናሞ ስፐርስ፣ ከብሬንፎርድ፣ ፉልሃም፣ ክሪስቲያል ፓላስ እንዲሁም ዌስትሃም ዩናይትድ አንጻር ከተመለከት ናቸው። ከእነዚህ ከሰባቱ ወይም ከራሱ ውጭ ከአርሰናል ውጭ ከስድስቱ የእንግሊዝ ፕሪሚየር ሊግ ለንደን ክለቦች አንጻር ከተመለከት ነው። ፍጹም ፍጹም በተቃራኒ መልኩ የሚነሳ አርሰናል በጣም በጣም ጥሩ ውጤት እያስመዘገቡ ከሚገኙ ቡድኖች ውስጥ በቀዳሚነት የሚቀመጥ ነው። 53 ንጹህ ጎሎች አሉት። 87 ነጥቦችን ሰብስቧል። ተከታዩ ቼልሲ ነው። ይልቁኑ አርሰናል የተሻለ ጨዋታን አከናውኗል። አርባ ነገር ግን 66 ነጥቦችን ብቻ ነው መሰብሰብ የቻለው። አስር ጨዋታዎችን ሽንፈትን አስተናግዷል። ቶተንሃም ስፐርስ በተከታይነት ይቀመጣል። ብሬንፎርድ፣ ፉልሃም፣ ክሪስቲያል ፓላሲ እያለን በተከታይነት የምናነሳቸው የሊጉ ወይም የለንደን ክለብ መሆናቸውን ደግሞ ስናነሳ ለአርሰናል ፍጹም የተሻለውን መርሃ ግብር በዚህኛው ሳምንትም ጭምር እንደሚያከናውን እንጠብቃለን። የተሻለ ውጤት ያስመዘግብበታል ተብሎም ከሚጠበቁ የዚህኛው ሳምንት የሊጉ መርሃ ግብሮች መካከል የሚነሳ ነው ማለት ነው። አርሰናል በዚህ ሳምንት ከሚያከናውነው የሊጉ ጨዋታዎች አንጻር ከተመለከት ነው ማለት ነው። ታዲያ ከዚህ ጨዋታ በፊት አንዳንድ ነገሮችን መመልከት ያለብን ይመስለኛል አርሰናል የመጨረሻውን ጨዋታ በቅርቡ እንደምታስታውሱት ባሳለፍነው የውድድር ዓመት ሁለት እኩል ነበር ከዚህ ቡድን ጋር ያከናወነውን ጨዋታ ያጠናቀቀው። ከዛ በፊት አምስት ለአንድ በሆነ ውጤት በፕሪሚየር ሊጉ አሸንፎታል። ራሱ ሶስት ለሁለት የተጠናቀቀው የቅርቡ ጨዋታ እናስታውሳለን። ከዛ ባለፈ ደግሞ አምስት ጎሎችንም ጭምር አስቆጥሮ አርሰናል ይህንን ቡድን ያሸነፈበት የቅርብ ጨዋታ ከምንላቸው ውስጥ የሚታወሱን በደንብ አእምሯችን ላይ ከምናስታውሳቸው የጨዋታ መርሃ ግብሮች መካከል የሚጠቀሱ ናቸው። አርሰናል ባለፉት አምስት የሊግ መርሃ ግብሮቹ አስራ አንድ ጎሎቹን አስቆጥሯል እና በአምስት ጨዋታዎች ክሊንሽት ይዞ ወጥቷል። ይሄ ብቻ አይደለም። አርሰናል ከክሪስታል ፓላስ ባደረጋቸው ሰባት መርሃ ግብሮች በስድስቱ አሸንፎ በአንዱ ጨዋታ ብቻ ነው ያቻ ውጤት ማስመዝገብ የቻለው። ይህንንም ጨዋታ ስናይ ለአርሰናል ፍጹም የተሻለ ከሚባሉ መርሃ ግብሮች መካከል የሚነሳ ነው። አሰልጣኝ ሚኬል አርቴታ ከዚህ ጨዋታ በፊት በሰጡት ጋዜጣዊ መግለጫ አንድ ሀሳብ አንስተዋል አርሰናል በተለይ ከተጫዋቾች ጋር በተያያዘ በጉዳት በኩል የሚነሱ ሀሳቦች አሉ። ቢጋቢ በጣም በትልቁ የሚነሳው ተጫዋች ነው። ሚኬል አርቴታ እንዳሉት ከአትሌቲኮ ዲማድሪድ ጋር በነበረው ጨዋታ ወደ ሰባ ሁለት የሚጠጉ ደቂቃዎችን በዚህ ቡድን ውስጥ ደቂቃዎችን መቆየት ችሎ ነበር ነገር ግን ኋላ ላይ ተቀይሮ ከሜዳ እንደወጣም ደግሞ የምናስተውለው ጉዳይ ነው። ነገር ግን ልምምድ እስካሁን ድረስ አልሰራም እና በሚቀጥሉት 24 ሰዓታት ምን ሊፈጠር እንደሚችል አላውቅም። ነገር ግን አሁን ባለበት ሁኔታ የተጫዋች በጨዋታው ላይ መሰለፍ ጉዳይ አጠራጣሪ መሆኑንም ጭምር ደግሞ በሚኬል አርቴታ በኩል ጠቆም አድርገው አልፈዋል። ስለዚህ በዚህ ጨዋታ ላይ ላንመለከተው የምንችልበት እድል አለ። ነገር ግን ያን ያህል የሚያሰጋቸው ተጫዋች ነው የሚል ደግሞ በግሌ ጥርጣሬ የለኝም። ቢጋቢ ምንም ጥያቄ የለውም። በዚህ ውድድር ዓመት በአርሰናል አስራ ሁለት ተጫዋቾች ላይ በቀጥታ መሰለፍ የቻለ ተጫዋች ነው። አርሰናል ብቻ አይደለም የትኛውም የአውሮፓ ቡድን በዚህ ሰዓት ላይ ሊያጣው የማይፈልግ እሱ ብቻ አይደለም ደግሞ በብራዚል ብሔራዊ ቡድንም ጭምር ከምንጠብቀው ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃልና ይህ ተጫዋች ለዚህ ጨዋታ ዝግጁ የመሆኑ ጉዳይ በጣም በጣም አጠራጣሪ መሆኑን ደግሞ አሰልጣኝ ሚካኤል አርቴታ አንስተዋል። ይህ ብቻ አይደለም። ማርቲኖ ዴጋርድ፣ ኖኒ ማዶኬ፣ ካያቨርትስ፣ ጋብሪኤል ሄሱሰንን በተመለከተ በቅርቡ ወደ ሜዳ እንደሚመለሱ እንጠቁም አድርጓል ነገር ግን የትኛውም ተጫዋች በዚህ ጨዋታ ላይ ይመለሳሉ የሚል እስካሁን ድረስ ድምዳሜ ላይ መድረስ አልቻሉም። ከነዚ መካከል አንዱ ጋብርኤል ሱስን በተመለከተ ሰፋ ያሉ መረጃዎች እየወጡ ነው የሚገኙት። ወደ ሀገሩ ብራዚል ሊያቀና የሚችልበት እድል በሰፊው ይነሳል። ነገር ግን ወደ ሜዳ የመመለሻ ጊዜው ፍጹም ስለመቃረቡም ጭምር ነው። በዚህ ሰዓት የተነሳ የሚገኘውና አሁን ላይ በዚህ ቡድን ውስጥ እነዚህ ሁሉ ተጫዋቾች ወደዚህ ወደ ሜዳ የመመለሻቸው ጊዜ ፍጹም ቅርብ ከሆኑ ቡድኖች ውስጥ ተጫዋቾች መካከልም ጭምር የሚነሱ ሆነው እያስተዋልናቸው እንገኛለንና የጋብርኤል ማጋሌዥ ጉዳይ አንዱ ለዚህ ጨዋታ አይደርሱም ተብለው ከሚጠበቁ ወይም በጠረጣሪ ውስጥ ከሚገኝ ተጫዋቾች መካከል አንዱ ነው። ይህ ብቻ አይደለም። በዚህ ውድድር ዓመት ካስፈረሟቸው ተጫዋች መካከል አንዱ ፔሮ ኢንካፔ አንዱ እንደሆነ ይታወቃል። ይህም ተጫዋች ሙሉ ለሙሉ ልምምድ ሰርቷል። አንዱ ለአውሮፓ ሻምፒዮን ሊጉ የአትሌቲኮ ዲ ማድሪድ ጨዋታ ዝግጁ የምውድድል ነበር ተብሎ ሲጠበቁ ከነበሩ ጫዎች መካከል አንዱ ነው። ነገር ግን ከዛ ጨዋታ በኋላ ሙሉ ለሙሉ ልምምድ ካከናወነ በኋላ ተጫዋቹ ሙሉ ለሙሉ እዚህኛው መርሃ ግብር ምናልባትም ለመጀመሪያ ጊዜ በአርሰናል ቋሚ የመጀመሪያው ቋሚ ላይናፕ ውስጥ የመግባትን ዕድል ያገኛሉ ተብለው ከሚጠበቁ የአርሰናል ተጫዋቾች ውስጥ አንዱ ሆኗል ማለት ነው። ፔሮ ኢንካፔ ለአርሰናል ወሳኝ በሚባለው የሊግ መርሃ ግብር ላይ ተሰልፎ ሲጫወት የምናይበትንም አጋጣሚ ሊፈጠር እንደሚችል ይነሳል። አርሰናል በሊጉ ያለው ስታ ሲክስ ፍጹም አስደናቂ የሚባል ቡድን ነው። ለምሳሌ ዳቪድ ራያ እስካሁን ድረስ ጥቂት የሚባሉ ሙከራዎችን ካከናወኑ የእንግሊሽ ፕሪሚየር ሊግ ግብ ጠባቂዎች ውስጥ በቀዳሚነት የሚነሳ ነው። 65 ሙከራዎች ብቻ የተከናወነበት ወይንም ያስተናገደ ግብ ጠባቂ ነው። ከእነዚህ ውስጥ ኢላማቸውን የጠበቁት 18ቱ ብቻ ናቸው። 65 ሙከራዎች ተከናውነውበት አንድ ግብ ጠባቂ 18ቱ ብቻ ኢላማቸውን የጠበቁ ናቸው ብለን ካለን ግብ ጠባቂው እንደ ግብ ጠባቂ ከዛ ባለፈ የቡኑ በተለይ በተለይ ደግሞ ባክፎሩም በተመለከተ ፍጹም አስደናቂ የሆነ ከግብ ጠባቂው ፊት ለፊት ያሉ ተጫዋቾች በዚህ ደረጃ ልናነሳቸው የምንችለው በጣም ጥሩ የሚባል ስታስቲክስ ያላቸው ተጫዋቾች መሆናቸውን ደግሞ መዘንጋት ያለብን አይመስለኝም። ለእነዚህ ውጤቶች እንዲሁ በፕሪሚየር ሊጉ ካሉ ግብ ጠባቂዎች ጥቂት የሚባሉ ጎል የመሆን ድል ያላቸውን ኳሶችንም ጭምር ደግሞ በተመለከተ በማስተናገድ በጣም በቀዳሚነት የምናነሳው ግብ ጠባቂ ነው። ከዚህ ባለፈ ደግሞ እንዲሁ በፕሪምየር ሊጉ ሶስት ጎሎችን ብቻ አስተናገደ ቀዳሚው ግብ ጠባቂ እንደሆነም ጭምር እየተመለከተን እንገኛለን ይሄ ለሚካኤል አርቴታው አርሰናል ወሳኝ ነው ማለት እንችላለን ይህንን መርሃ ግብር በተመለከተ እና በጣም ጥሩ በሚባል ፎርም ላይ በሚገኝበት ሰዓት ላይ በአንፃራዊነት ሌላ ጥሩ የሚባልን እና በሊግ ውስጥ በጣም ጠንካራ ከሚባሉ የፕሪምየር ሊግ ወቅታዊ ቡድኖች ውስጥ አንድ የሆነውን በክሪስታል ፓላስን አርሰናል ያስተናግዳል ማለት ነው ስለዚህ በዚህኛው የአርሰናል ቡድን ውስጥ ወሳኝ የሚባሉ ጨዋታዎችን ዘንድሮ ደግሞ ሲያሸንፍ የመጀመሪያው እንዳልሆነ ይታወቃል። አንዱ ጥሩ ነገር በቡድኑ በኩል መነሳሻ የሚሆኑ ውጤቶች አሉ። ከአትሌቲኮ ጋር የነበረው ጨዋታ በ13 ደቂቃ ብቻ የተጠናቀቀ መርሃ ግብር እንደነበር ይታወቃል። በተለይ ሁለተኛው አጋማሽ ሁሉ ነገር ዲሳይድ ያደረጉ አጋጣሚዎች እንደነበሩ በደንብ የተመለከትንበት ቅጽበት እናስታውሳለን እና የኛውም ሳምንት የእንግሊሽ ፕሪሚየር ሊግ መርሃ ግብር ሲመለስ አርሰናልና እንዲሁም ደግሞ ሚኬል አርቴታ ድጋሚ በታይትል ኮንቴንደርነት ብቻ ሳይሆን አሁንም የሊጉ አናት ላይ ሆኖ የምንመለከታቸው ቡድን የመሆን እድላቸው እጅግ በጣም ሰፊ ሆኖ እንመለከታቸዋለን ማለት ነው እና ለሚኬል አርቴታ በጣም ቁልፍ ከሚባሉ ጨዋታዎች ውስጥ አንዱ ይሆናሉ ተብሎም ይጠበቃል። ቀደም ሲል እንዳነሳ ነው የክሪስቲያል ፓላስ በፕሪሚየር ሊጉ በጣም ፈተኝ ከሚባሉ የሊጉ ቡድኖች ውስጥ አንዱ ነው። በዚህ ሰዓት ላይ አሰልጣኝ ምናልባት ይሄ የመጀመሪያ አንድ በደንብ ያነሱት ኮት የተደረገው ሀሳብ አለ ማርክ ጉሄን ነው የምትለቁት ከሆነ እኔም ከዚህ ቡድን እለቃለሁ የሚል የመጨረሻ መልእክታቸውን ካስተላለፉ በኋላ በዚህ ቡድን የወጥነት ጥያቄ ከማይነሳባቸው ደግሞ ለብዙሃኑ የእንግሊሽ ፕሪምየር ሊግ ክለቦች ሰርፕራይዝ ካደረጉ ቡድኖች ውስጥ አንዱ ነው። ማንቸስተር ሲቲን፣ ሊቨርፑልን አሸንፏል። በጣም ትላልቅ ከሚባሉ የአውሮፓ ቡድኖች አንጻር ከተመለከትነው ከረጅም ጊዜ በኋላ ከዋንጫ ጋር መገናኘት የቻለ ቡድን ነው እና የሆኑ ትላልቅ ቡድኖችን ሲያገኝ ይሄ ቡድን የምናስታውሳቸው በጣም ጥሩ ጥሩ የሚባሉ ውጤቶች አሉት። ኢቨን ከበርንማውስ ጋር ሶስታቸው ያጠናቀው ጨዋታ በቅርብ የምናስታውሰው ነው። በኤቨርተን በእርግጥ ሽንፈተን አስተዳግኖ እንደነበር ይታወቃል። እና ዌስትሃም ሊቨርፑልን፣ እንዲሁም ደግሞ ዳይናሞ ኬቭን በኮንፈረንስ ሊግ እንዲሁም በእንግሊዝ ፕሪሚየር ሊግ ካደረጓቸው ትላልቅ ከሚባሉ ጨዋታዎች ውስጥ ያሸነፈ ነው ን ኢቨን አስቶን ቪላን ሶስት ለባዶ በሆነ ውጤት ያሸንፏል። በዚህ የውድድር ዓመት በጣም ቀላል የሚባል ተጋጣሚ አይደለም አርሰናል በዚህ ሳምንት ጨዋታውን ሲያከናውን የሚያስተናግዱት ማለት ነው። ለምሳሌ በዚህ ቡድን ውስጥ የሚጠበቁ ለአርሰናል ስጋት ይሆናሉ ተብሎ የሚጠበቁ ተጫዋቾች ይኖራሉ። እንደነ ማቴታ በፈረንሳይ ብሔራዊ ቡድን እድሜው እየገፋም ጭምር በመጣበት ወቅት የመጠራትን እድል ያገኘ ተጫዋች። ከዛ ባለፈ በዚሁ በክሪስታል ፓላስ ጥሩ ጊዜን እያሳለፉ ከሚገኙ የዚህ ውድድር ዓመት ተጫዋቾቻቸው መካከል አንዱ ሌላው ታሪክ ሚሸል ነው። ቡኑን በጣም በተሻለ መልኩ እያገዘ ይገኛል። ኢስማኤል አሳር ዘንድሮ ጎል እያስቆጠረው ከሚገኙ ተጫዋቾች መካከል አንዱ ነው። ሶስት ጎሎችን አስቆጥሯል። ዳንኤል ሙኖዥ ሌላው የሚጠበቅ ተጫዋች ነው። ነገር ግን አርሰናልን በተመለከተ በዚህ ጨዋታ ላይም ሰፋ ያለው ቀደም ሲል ካነሳናቸው ሀሳቦች ባሻገር ሌሎች ደግሞ አዳዲስ ነገሮች ልንመለከት እንችላለን ምናልባት ሪካርዶ ካላፊዮሪ ወደ ቋሚው ላይን አፕ የመመለስ እድል ይኖረዋል። እንጠብቃለን። እንግዲህ ሰርፕራይዝ ሊያደርገን የሚችል ይመስለኛል። ባሳለፍነው ሳምንት ከአትሌቲክ ጋር በነበረው ጨዋታ ላይ እንደምታስታውሱት የአርሰናል የግራው መስመር ሙሉ ለሙሉ በጨዋታው ላይ የጎል ተሳትፎ የነበረው ቡድን እንደነበር ታስታውሳላችሁ። ሌዊስ ስኬሊ አሲስት አደረገ፣ ጋብሪኤል ማጋለዥ በጣም ማራኪ የሚባል ጎል አስቆጠረ፣ እንዲሁ አሲስት አደረገ፣ ዴክላን ራይስ አሲስት አደረገ፣ ማርቲኔሊ ጎል አስቆጠረ። እንግዲህ የአርሰናል አራቱም የግራ መስመር ተሰላፊ የነበሩ ተጫዋቾች አሲስት በማድረግ እንዲሁም ጎሎችን በማስቆጠር ደግሞ ተሳትፎ ያደረጉ ተጫዋቾች ነበሩ። እንዲሁም ቪክተር ኬሬዥንም ጭምር ሳንዘነጋ ማለት ነው። በዚህ ጨዋታ ላይ ያንን የቡድኑን የመጨረሻውን ጎል ያስቆጠረ የነበረ አሸናፊ የነበረውን ቡድን ይቀይረው ይመጣሉ አሰልጣኙ የሚለው ጉዳይ ይጠበቃል። ምናልባት ጋብሪኤል ማጋሌዥ በዚህ ጨዋታ ላይ የማናገኘው ከሆነ ምንም ጥያቄ የሉም። በዚህ ቡድን በኩል ክሪስቲያን ሞስኬራ ሌላኛው የቡድን አጋሩ ዊልያም ሳሊባ ጋር በመሆን በጨዋታው ላይ በቋሚነት የሚጀምር ተጫዋች የመሆን እድሉ በጣም ሰፊ ነው። ያንንም እንጠብቃለን በዚህኛው መርሃ ግብር ላይ ከምንመለከታቸው ውስጥ ማለት ነው እና አርሰናል የሊጉን ወሳኝ የሚባለውን ጨዋታ በተለይ በተለይ ደግሞ በጣም ቁልፍ በምንለው አጋጣሚ ላይ ያከናውናል። ጥሩ ነገሩ አርሰናል በኤምሬትስ ነው ጨዋታ የሚያከናውን እና አሁን አሁን የአርሰናል ደጋፊዎች ከቡድናቸው ጀርባ በደንብ መሆናቸውን እና ደግሞ ሪሊ አርሰናል ውጤት በጣም በሚፈልግበት ሰዓት ላይ መሆናቸውን የሚያሳዩበትንም ጭምር ሲዝን ነው ማለት ይኖርብናል። ምክንያቱም አርሰናል የደጋፊዎቹን ስሜት በደንብ በደንብ በዚህ ሰዓት ላይ መጠቀም ያለበት ቡድን ይመስለኛል። በጣም ቁልፍ በሆኑ አጋጣሚዎች ላይ ቶማስ ብራሞል ይህንን ጨዋታ በመሀል ዳኝነት የሚመሩ አልቢተር ናቸው እና አንዱ ዘንድሮ ጥሩ ነገሩ አርሰናል ከዳኞች ጋር ተያይዞ ጥያቄ ብዙ የበደል ጥያቄ የሚነሳበት ቡድን አይደለም። የምር ለምን ነገር በተሻለ መልኩ ብዙ ጥያቄዎች የሚነሳበት ቡድን እንዲሁም ደግሞ በተመሳሳዩ እንደዛው ብዙ ጥያቄ የሚያነሳ ቡድን ሆኖ እያስተዋል ነው አይደለም። ይልቁን ያሉት ውጤቶች በተሻለ መልኩ እየተቀበለ የሚገኝ በእርግጥ ውጤቶች ሲጠፉ ናቸው እንዲህ አይነት ብሌሞች ሲነሱ የምናስተውለውና ና አርሰናል በጣም ወሳኝ በሚባለው መርሃ ግብር በሜዳው የሚያከናወነው ጨዋታ ደግሞ በጣም የሚጠበቅ ይሆናል ማለት ነው። እና ይሄኛውን ጨዋታ እንዴት ባለ መልኩ ይወጡታል በጣም የሚጠበቅ ነው። እንግዲህ በዚህ የውድድር ዓመት እያደረጋቸው ከሚገኙት የኤምሬትስ መርሃ ግብሮች ጥሩ የሚባል ውጤት አለው አራት ጨዋታዎችን አከናውኑ በሶስቱ ክሊንሽት አስተናግዶ አንድ ጎል ብቻ ነው ኤምሬትስ ላይ አርሰናል በዚህ ውድድር ዓመት ጎል የተቆጠረበት። እሱም ለምሳሌ ሊድስን አምስት ለባዶ አሸንፈዋል፣ ኖቲንጋም ፎረስትን ሶስት ለባዶ ከማንቸስተር ሲቲ ጋር አንድ እኩል በተጠናቀው ጨዋታ እንዲሁ ደግሞ ከዌስትሃም ጋር ሁለት ለባዶ አሸንፈዋል። ዘንድሮ ይሄኛውስ ጨዋታ ወሳኝ የሚባለውን መርሃ ግብር ከክሪስታል ፓላስ ጋር ሲያከናውን እንዴት ባለ መልኩ ያጠናቃል እና የኤምሬትስ ውጤቱም ጭምር ደግሞ በጣም ጥሩ በሚባል መልኩ እያጠናቀቀ የሚገኝ ቡድን ሆኖ እናነሰዋለን ማለት ነው። እና አርሰናል ኤክስፕሎይት እንዳይደረግ በዚህ ጨዋታ ላይ ሚኬል አርቴታ በጣም ጠንካራ የቤት ስራ መስራት ይኖርባቸዋል፣ ደግሞ የሚሉ ሀሳቦችም እየተነሱ የሚገኝበት የጨዋታን መርሃ ግብር ያደርጋሉ። ሌላው ጥሩ ነገሩ በአርሰናል በኩል ይህንም ቡድን የሆኑ ተጫዋቾች በተጎዱ ቁጥር የሊደርሺፕ ጥያቄ የሚነሳበት ቡድን አይደለም የሚመራው ሜዳ ውስጥ የሚገኙ ተጫዋቾች ቡኑን በመምራት ደረጃ እና የሆነ የረሃብ ስሜት እንዲሰማም ጭምር የሚያደርጉ በቡኑ በኩል በደንብ በደንብ ውጤት ከውጤቱ ጀርባ ትልቅ አስተዋጽኦ እያበረከቱ የሚገኙ ተጫዋቾች ስለመኖራቸውም ጭምር ይነሳሉ። ለምሳሌ ማርቲን ኦዴጋርድ በማይኖርበት ሰዓት ላይ ቡካዮ ሻካ፣ ዴክላን ራይስ፣ ጋብሪኤል ማጋለጃ፣ ራሱ ሚኬል ሜሪኖ ይህንን ኃላፊነት በመወጣት ቡኑን የሚያገዙ ተጫዋቾች ናቸው። አምስቱ የአርሰናል ተጫዋቾች ይህንን ኃላፊነት ይወጣሉ። ኦዴጋርድ፣ ቡካዮ ሻካ፣ ራይስ፣ ጋብሪኤል ማግሃሌዥ እና እንዲሁ ደግሞ ሚካኤል ሜሪኖ ነው የሜሪኖ እንኳን ፍጹም የተለየ ነው በጣም በአጭር ጊዜ ውስጥ እንዲህ አይነት ኃላፊነቶችን በመረከብ በዚህ ቡድን ውስጥ የቡድኑን የማሸነፍ ሜንታሊቲን በጣም በአጭር ጊዜ የተረዳ ተጫዋች ማለት እንችላለን እና አርሰናል ቁልፉን መርሃ ግብር ሲያከናውን በጣም በተነቃቃ ስሜት ውስጥ የሚያደርገው ጨዋታ መሆኑን ደግሞ መዘንጋት ያለብን አይመስለኛም ቪክተር ዮኬርሽ ወደ ጎል አግቢነቱ ተመልሷል ለአርሰናል ደግሞ በጣም ቁልፍ በሆነበት ሰዓት ላይ ይህ ተጫዋች ጎል ወደ ማስቆጠሩ የመጣበት አጋጣሚ ነው። ምንም ጥያቄ የለውም። አትሌቲን በሚያህል ጨዋታ ላይ ወይም ከአትሌቲ ጋር ባደረገው የአውሮፓ ቻምፒዮንስ ሊግ መርሃ ግብር ላይ ይህ ተጫዋች ቁልፍ የሚባሉ ጎሎችን አስቆጥሮ ከመጣ በሌሎች መርሃ ግብሮች የሚሉ ጥያቄዎች ደግሞ እንድንመለከትም ጭምር የሚጋብዝ ተጫዋች ይሆናል ማለት ነውና ዘንድሮ እያደረጋቸው በሚገኙት መርሃ ግብሮች ጥሩ ጊዜን እያሳለፈ ነው። አምስት ጎሎችን አስቆጥሯል። ከሱ ቀጥሎ በርከት ያሉ ጎሎችን ያስቆጠረው ጋብርኤል ማርቲኔሊ ነው። አራት ጎል ሊያንድሮ ትሮሳር፣ ሶስት ጎል አስቆጥረዋል። ቡካዮ ሳካ ደግሞ ሌላው ሶስት ጎሎችን ማስቆጠር የቻለ የአርሰናል ለፊት መስመር ተጫዋቾች ናቸው እና በዚህ ጨዋታ ላይ የሚጠበቃል እንግዲህ ቪክተሪዮ ኬሬጅ ጎል ማስቆጠሩንም ጭምር የሚያስቀጠለበት መርሃ ግብር የመሆን እድል ከሚኖራቸው ጨዋታዎች ውስጥ አንዱ ነው። አርሰናል ከክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ የሚያደርጉት ጨዋታ ምን አይነት መልክ ይኖረዋል? ይህንን ይመስላል የኔህ ሀሳብ። እናንተስ ግምቶቻችሁን እንዲሁም መልእክቶቻችሁን እንድታስቀምጡልኝ እጋብዛለሁ።